የጤና ይስጥልን ክቡራን የኢትዮጵያ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ ባለፉት ዓመታት በአስራሁለተኛ ሁለተኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ያስመዘገቡ ተማሪዎች ምን ላይ ደረሱ? እንደ የትምህርት ሚኒስቴር መረጃ ከሆነ ከ2012 ዓ ም እስከ 2017 ዓ ም ባሉት ስድስት ዓመታት ውስጥ ከሶስት ሚሊዮን ዘጠኝ መቶ አምሳ ሺህ በላይ ተማሪዎች በሀገር አቀፍ ደረጃ የአስራ ሁለተኛ ክፍል ብሔራዊ ፈተናን ወስደዋል። ከእነዚህ መካከል ከ50 በመቶ በላይ ውጤት ያስመዘገቡት 545 ሺህ 340 የሚሆኑ ብቻ ናቸው። ከቅርብ ዓመታት ወዲህ የዩኒቨርሲቲ መግቢያ ነጥብ የሚያስመዘግቡ ተማሪዎች ቁጥር የተመናመነ ሲሆን፣ በዚህም ሁኔታ ውስጥ ከፍተኛ ውጤት ያስመዘገቡ ተማሪዎች ማስደነቃቸውን፣ ማስደመማቸውን ቀጥለዋል። በተለይ በአገር አቀፍ ደረጃ ከፍተኛውን ውጤት ያስመዘገቡ ተማሪዎች ከጥቂት ዓመታት በፊት ከነበረው በተለየ የመገናኛ ብዙኃን ትኩረት መሳብ ችለዋል። ለመሆኑ በቀደምት ዓመታት በሀገር አቀፍ ደረጃ ከፍተኛውን የዩኒቨርሲቲ መግቢያ ነጥብ ያስመዘገቡ ተማሪዎች ምን ላይ ደረሱ? የጥረታቸው ውጤት ወዴት መራቸው? የትምህርት ሕይወትስ ጉዟቸው ምን ይመስላል? ቢቢሲ የተወሰኑ ተማሪዎችን በማፈላለግ ፈቃደኛ የሆኑትን አነጋግሯል። ከኮምፒውተር ሳይንስ ጋር የተዋደደው ብሩክ ባልካቸው ከጀርመን የትምህርት ፍልስፍናው ከተለመደው ለየት ያለ የመማር ሂደቱ በራሱ ደስታ ይሰጠዋል። የሆነ ነገር ከብዶኝ ሲገባይ ደስ ይለኛል ይላል ብሩክ። ቀድሞ ያስቀመጠው የትምህርት ግብ የለውም። ህልሙን ፈልጎ የሚያገኘው በትምህርት ሂደት ውስጥ ነው። የሚከብደው ትምህርት አለ ብሎም አያስብም። ሂሳብ የሚዝናናበት ትምህርት ነው። ብሩክ በሀገር አቀፍ ደረጃ ከፍተኛውን የ12ኛ ክፍል ብሔራዊ ፈተና ውጤት ያስመዘገበው ከአራት ዓመታት በፊት ነበር። በ2012 ዓ ም በሀገር አቀፍ ደረጃ 350 ሺ ተማሪዎች ነበሩ ፈተናውን የወሰዱት። ከእነዚህ መካከል የቅዱስ ዩሴፍ ትምህርት ቤት ተማሪ የነበረው ብሩክ ከ700 ነጥብ 669 በማምጣት በሀገር አቀፍ ደረጃ ከፍተኛውን ውጤት ማስመዝገብ ችሏል። ያኔ ከወላጆቹ ጋር ሆኖ ለቢቢሲ በሰጠው ቃለ ምልልስ ላይ በውጤቱም ሆነ በወደፊቱ ብዙም አልተገረመም ነበር። ይልቁን በቀጣይ የሚማረው ዘርፍ ነበር ግራ ያጋባው። የሚከብደኝ ትምህርት አለ ብዬ አላስብም፣ ግን ምን እንደምማር ነው ግራ ይገባኝ። አንድ ነገር ለመሆን አልፈለግኩም። የሆነ ዘርፍ ላይ እንዳተኩር ያነሳሳኝ ነገር ደግሞ የለም መሰለኝ፣ ብቻ ገና ውሳኔ ላይ አልደረስኩም ነበር ያለው። አሁን ግን የኮምፒውተር ሳይንስ ትኩረቱን ስቦታል። ብሩክ ከ12ኛ ክፍል ውጤት በኋላ ማማተር የጀመረው ከሀገር ውጭ የሚገኙ የትምህርት እድሎችን ነበር። ሆነም በኮቪድ ወረርሽኝ ምክንያት የ12ኛ ክፍል ፈተና ትራዝም ተራዘመ ስለነበረ እና ውጤቱ ይፋ የተደረገው በአመቱ አጋማሽ ላይ ስለነበረ ከሀገር ውጭ በሚገኙ ኮሌጆች የትምህርት እድልን ለማግኘት አዳጋች ሆኖበት ነበረ። ከዚያ ግን አንድ ጓደኛው በሚማርበት የፈረንሳይ ኮሌጅ አመልክቶ የትምህርት ዕድል አገኘ። በፈረንሳይ መዲና ፓሪስ የሚገኘው ኢኮሌ ፓሊ ቴክኒክ ኮሌጅ ተቀላቀለ። በዚያም ያዝናናኛል የሚለውን ሂሳብ ጨምሮ ፊዚክስ እና ኢኮኖሚክስ ተማረ። በሂደት ግን የኮምፒውተር ፕሮግራሚንግን ሲማር ኮምፒውተር ሳይንስ እየወደደው መምጣቱን ይናገራል። የመጀመሪያ ድግሪውን ካጠናቀቀ በኋላ ወደ ስራው ዓለም ከመግባት ይልቅ ትምህርቱን መቀጠል ነበረ የመረጠው። በጀርመን ብሪምን በሚገኘው ኮንስትራክተር ዩኒቨርሲቲ የትምህርት እድል አግኝቶ በኮምፒውተር ሳይንስ የትምህርት ዘርፉ ሁለተኛ ድግሪውን እየተከታተለም ሁለተኛ አመቱን ይዟል። በዚያው ትምህርት ቤት የተማሩ ጓደኞቹ ስለነበሩ እርሱ መሞከሩንና እድሉን ማግኘቱን ገልጿል። ብሩክ ምንም የተወሳሰበ ነገር አልነበረውም ብሏል። የነበረው ሂደትም ሲገልጥ ብሩክ ከኮምፒውተር ሳይንስ ለማጥናት የመራው የትምህርት ፍልስፍናው ነው። በትምህርት ሂደትም ውስጥ የሚወደውን መከተል ህልሙ በወላጆች የተቀመጠለትን አይደለም፣ ህልሙ ራሱ ነው የሚፈልገው፣ ራሱ ነው የሚከተለው። በዚህ ነፃነት ውስጥ ነው ያደገው። ብሩክ እንደሚለውም የራሱን ፍላጎት መከተሉ እና ቤተሰቦች የሚያስቀምጡለት መንገድ ባለመኖሩ የሚወደውን ለመከተል እና የሚወደውን ለመፈለግ እንደረዳውም ይናገራል። ወላጆቹ ሁለቱም ሐኪሞች ናቸው። እነሱ ብህክተል ሐኪም ነው ልሆን የምችለው ግን እነሱ በመከተል ሐኪም ነው ልሆን የምችለው ግን እነሱ ያስቀመጡልኝ የህይወት ግብ የለም፣ የራሴን ነው የምከተለው፣ ይላል። ይህ ማለት ግን የወላጆቹ ድጋፍና ምክር ወደ ጎን ይላል ማለት አይደለም። መማሩ ለራሱ ሲሆን ደስ ብሎ ነው የምማረው የሚለው ብሩክ ወደ ኮምፒውተር ሳይንስ ትምህርት ያዘነበለውም የወደደውን ተከትሎ እንደሆነ ይገልጻል። ብሩክ አሁን ሁለተኛ ድግሬውን እየሰራበት ባለው የኮምፒውተር ሳይንስ ዘርፉም የማደግ ሀሳብ አለው። ታላላቅ ካምፓኒዎች ውስጥ በመስራት ልምዱን ካካበተ በኋላ የራሱን ሶፍት ወር ካምፓኒ አቋቁሞ መስራት ነው አላማው። በኢንዱስትሪው ላይ ያሉ ከሚባሉ ሰዎች መካከል አንዱ መሆኑ የምፈልገው የሚለው ብሩክ ወደ ስራው አለም ከተቀላቀለ በኋላም ሶስተኛ ዲግሪውን የመማር እቅድ እንዳለውም ለቢቢሲ ገልጿል። የራሴ ሆስፒታል ይኖረኛል። ሰአዳ ጀማል ከሕፃነቷ ጀምሮ ህልሟ ሐኪም መሆን ነበር። ከቃቃዎቹ ውስጥም የሕክምና ቁሳቁሶች አይጠፉም። በጨዋቶቿ ሐኪም ሆና ሌሎችን ማከምን ነበር የምታዘወትረው። ከፍ እያለ ስትሄድ ደግሞ እናቷ በጨንጓራ ህመም ሲሰቃዩ ትመለከት ነበር። ሐኪም ቤት ሄደው ሲመለሱ እናቷ በጎ እንደሚሆን የምታስታውሰው ሰዓደ ይህም ሐኪም የመሆን ፍላጎታን ሳይጨምረው እንዳልቀረ ትገምታለች። ዶክተር ሆኖ ህሙማንን በደንብ ማከም ከተቻለ ለውጥ ማምጣት ይቻላል የሚል ግንዛቤ የያዘችውም ገና በታዳጊነቷ ነው። ሳዕዳ ጀማል በ2012 ዓ ም የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ከ350 ሺህ በላይ ተማሪዎች መካከል ከ765 ነጥብ በማምጣት ነበር ከሴቶች ከፍተኛውን ውጤት ያስመዘገበችው። ውጤቷ ወላጆቿን፣ ወዳጅ ዘመዶቿን፣ ትምህርት ቤቷን እንዲሁም አጠቃላይ ማህበረሰቡን ያኮራ ነበረ። ሳዳ ከፍተኛ ውጤት ማስመዝገቧ ይፋ በሆነበት ወቅት ለቢቢሲ በሰጠችው ቃለ ምልልስ ለዓይን ፍላጎታ ህክምና ሳይንስ ማጥናት እንደሆነ ገልጻ ነበረ። በስልጤ ዞን ወራቤ ከተማ የሚገኘው ሀይሬንዝ ልዩ ሁለተኛ ደረጃ ትምህርት ቤት ያፈራት ሳዳ አሁን ላይ የልጅነት ሕልሟን ለማሳካት ጉዞ ላይ ናት። የቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅን ተቀላቅላ የሕክምና ሳይንስ ትምህርቷን እየተከታተለች አምስተኛ ዓመት ላይ ደርሳለች። ብዙ ዓመት በትምህርት ላይ ማሳለፍ ከበፊቱ በተለየ የብዙ ማጥናትና ድካሙን ጨምሮ የህክምና ሳይንስን ማጥናት የሚኖሩትን ተግዳሮች ቀድማ ባትገምትም ይህን ሁሉ በትጋት እየተወጣች እንደሆነም ገልጻለች። በሀገር ውስጥ ብዙ ፈተናዎች እያስተናገደች የሚገኘው የህክምና ዘርፉ መቀላቀልም ቀላል አይደለም። በቅርቡ የህክምና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄ በማንሳት አድማ እስከ መምታት ድረስም ደርሰው እንደነበረ ይታወሳል። ሳዳ በተለይ ሙያውን ማጥናት እና ከህክምና ባለሙያዎች ጋር በቅርብ መገናኘት ከጀመረችበት ጊዜ አንስተው የህክምና ባለሙያዎች እየገጠማቸው ያለውን ተግዳሮት ይበልጥ ተረድታለች። ሆኖም ይህ ከህልሟ እንደማያደናቅፋትም ትናገራለች። እንደ ሀገር ተስፋ የሚያስቆርጡ ነገሮች አሉ። ተምሮ ስራ ለማግኘት ካገኙም በኋላ የሚያገኙት ከልፋታቸው ጋር ለመመጣጠን ብዙ ሰዎች ተስፋ ያስቆርጣል። ነገር ግን በመማር የምናገኘውን እውቀትና ክህሎት በራሳችን መንገድ ብንጠቀመው ሽልማት ነው የሚሆነው የምትለው ሳዳ እውቀት እስከሆነ ድረስ መቼም እንደማይጎዳ እና ንግድ ላይም ቢሰማሩ የበለጠ ውጤታማ መሆን እንደምችል ታስረዳለች። ባለመማር አዲስ የምንፈጥረው ነገር አይኖርም ትላለች ሳዳ እዚህ በቀረበ እዚህ በቀረበበት እናያቸዋለን። ከእኛ ሲኔየር የሆነ ብዙ ደረጃ አልፈው ህይወታቸው የማያረካ ይሆናል። አንዳንዴ አያበረታታም። ይህ እንደ ሀገር ቢስተካከል ለትውልድ ተስፋ ይሆናል ስትልም አስተያየቷን ሰጥታለች። ሳዲያ የህክምና ትምህርቷ ስፔሻላይዝ ማድረግ ትፈልጋለች። የውስጥ ደዌ ስፔሻሊስት ወይም የማጽንና ጽንስ ስፔሻሊስት ሆኖ የግል ሆስፒታል እንደሚኖራ ለዚህ ግን የውጭ የትምህርት እድል ብታገኝ የተሻለ እውቀት ይዛ መምጣት እንደምትችል እና የበለጠ ህልሟን ማሳካት እንደምትችልም ገልጻለች። የዝበር የሚከፈትላት ብታገኝ የሚከፍትላት ብታገኝም ደስታዋ ወደር አይኖረውም። የሳዕዳ ዓላማ ይህ ብቻ አይደለም። በሽታን አስቀድሞ ለመከላከል ህብረተሰቡ ለመስራትም ህብረተሰቡ ላይ መስራትም ታስባለች። የሊደርሽፕ ስልጠናዎቹን ጎን ለጎን በመውሰድም ለወደፊት ህልሟ ራሷን እያዘጋጀች ትገኛለች። በተለያዩ ድርጅቶች ውስጥ የበጎ ፈቃድ አገልግሎት ትሰጣለች። እርሷ የተከተለችው ያለው የስኬት መንገድ ለተናነሾቿ መነሳትን እንደፈጠረ ሰዓዳ ትናገራለች። ተናነሾቿን በትምህርት በሃይማኖት የተሻሉ ለመሆን ያቅዳሉ፣ ይጥራሉ ብላለች። የናሳ ተመራማሪነት ህልሙን የሚያሳካበት መንገድ ላይ ነው የሚኪያስ አባት ሚኪያስ አዳነ የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው በብዙ ውጣ ውረዶች ውስጥ አልፎ ነው። የኮቪድ ወረርሽኝ እንዲሁም የሰሜኑ ጦርነት በእርሱም ላይም ተጽዕኗቸውን አሳርፈዋል። ብሔራዊ ፈተናውን በመሰናከል የተሞላስ ነበር። ፈተናው በዩኒቨርሲቲዎች ውስጥ ከመሰጠቱ ጋር ተያይዞ ሂደቱ ቀላል አልነበረም፣ ሚኪያስ አልተበገረም እንጂ። ሚኪያስ የመጀመሪያ ደረጃ ትምህርቱን የተከታተለው በደቡብ ወሎ ዞን ውስጥ በሚገኘው ወግል ጤና ሲሆን ሁለተኛ ደረጃ ትምህርቱን ደግሞ ቤተሰቦቹ ከሚኖሩበት 200 ኪሎ ሜትር ገደማ በሚረቀው ደሴ ልዩ አዳሪ ትምህርት ቤት ነው የተከታተለው። በዚህም ሁሉ ውስጥ አልፎ ነው ሚኪያስ የ2014 ዓ ም በ12ኛ ክፍል ብሔራዊ ፈተና 666 ነጥብ በማምጣት ከፍተኛውን ውጤት ያስመዘገበው። ጦርነቱ ብዙ መስተጓጎል እንደፈጠረ የገለጹት አባቱ አቶ አዳነ እውነቱም፣ ጦርነቱ ባይኖር ከዚህ በላይ ውጤት ይጠብቅ ነበር ብለዋል። በወቅቱ የ2014 ዓ.ም የ12ኛ ክፍል መልቀቂያ ፈተናን የወሰዱ የወሰዱች ከ900 ሺህ በላይ ተማሪዎች ሲሆኑ ከ50 በመቶ በላይ ውጤት ያስመዘገቡት ከ30 ሺህ በታች የሚሆኑት ነበሩ። ሚኪያስ የውጭ ሀገር የትምህርት እድል ካገኘ ስትሮፎዚክስ ማጥናት እንደሚፈልግ እና የትምህርት እድሎችን እንዲያፈላልግ እንደሆነም በወቅቱ ተነግሮ ነበረ። ራሴ ማየት የምፈልገው ስፔሽ ኤክስ ወይም ናሳ ገብቼ ነው ሲልም ነበረ። የወደፊት ህልሙን ለቢቢሲ ያጋረው ሚኪያስ ይህንን ካለ ሶስት አመታት ተቆጥረዋል። በእነዚህ አመታት ውስጥ ሚኪያስ ምን ላይ ደርሶ ይሆን? ሚኪያስ ባለበት የጊዜ እጥረት ምክንያት ለጥያቄዎቹ ምላሽ መስጠት አልቻለም። ሆኖም አባቱ አቶ አዳነ እውነቱ ጠይቀናቸዋል። እርሳቸው እንደገለጹት ሚኪያስ ውጤቱን ከመጣ በኋላ በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ትምህርት ክፍል ትምህርቱን መከታተል ጀምሮ ነበረ። ሆኖም መንግስት ባመቻቸው የትምህርት እድል ምክንያት ጀምሮት የነበረውን ትምህርት አቁሞ ወደ ዩናይትድ አረብ ኤሚሬትስ ተጉዟል። አሁን ላይ በሃላፊ ዩኒቨርሲቲ በሃሊፍ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ትምህርቱን እየተከታተለ ይገኛል። ገያ ስልሞ አስትሮፊዚክስ ማጥናት ቢሆንም የመረጠው የትምህርት አይነት ባለማግኘቱ ለጊዜ ያገኘውን ትምህርት እየተከታተለ እንደሆነ የገለጹት አባቱ፣ ነገር ግን ይህንን ሲጨርስ ህልሙ መከተሉ እንደሚቀጥልም ተናግረዋል። አሁን ላይ እየተማረ ባለው ትምህርት ዘርፍ የራሱን ስራ ለመፍጠር እየጣረ መሆኑን ገልጸዋል። የዚህ ውጤት ህልሙን የማሳኪያ መንገድ አድርጎ ነው እየተጠቀመበት ያለው ብለዋል። ሚካያስ ውጤቱ ቤተሰብን ጨምሮ በሁሉም ዘንድ ተነሳሽነትን ፈጥሯል። ወላጆቹ ሚካያስን እንዲያሪያ በመውሰድ ልጆቻቸውን እንዲበረቱ ድጋፋቸውን አጠናክረዋል ብለዋል አቶ አዳነ። ሚካያስ በሳይንስ ዘርፉ ለሀገሩም ሆኖ ለዓለም ጥሩ የሚያበረክት ሰው ሆኖ እንደሚያዩትም ተስፋ አላቸው በቴክኖሎጂ ረገድም የራሱን አስተዋጽኦ ያደርጋል ብለው ያምናሉ አቶ አዳነ። በጤናው ዘርፍ ግንባር ቀደም ተመራማሪ መሆን ነው ህልሜ። ሃናን ጎበዝና እርጋታ የሀናን መለያዋ ነው ይላሉ ወላጆቿ። ትምህርትና ጥናት መዝናኞቿ ናቸው። በርካታ ወጣቶች የስልክ ሱስ ውስጥ የዘፈቁት ማህበራዊ ሚዲያዎች የእርሷን ቀልብ አይገዙትም። ትኩረቷ ንባብና ትምህርት ላይ ነው። ሃናን ናጂ ከአንደኛ ደረጃ ትምህርት ጀምሮ ከፍተኛ ውጤቶችን እያስመዘገበች ነው የመጣችው። ለዚህም ስኬቷ ከእናቷ በርካታ ሰዓቶች ተበርክተውላታል። እናቲ ሹኩሪያ ሾፍ ልጃቸው ሀናን አንደኛ በወጣች ቁጥር ሰዓት መሸለማቸው ያለ ምክንያት አይደለም። ሁሉም ነገር በሰዓቱ መደረግ እንዳለበት እና ያለፈ ነገር መመለስ እንደማይቻል ለማስረዳት ነው። ዛሬ ላይ አልሃምድሊላሂን ያንን ምክር ተጠቅማበታለች ብዬ አስባለሁ፣ ብለዋል እናቷ ሽኩሪያ ለቢቢሲ በተናገሩበት ወቅት። በዚህም ፈተና 674823 ተማሪዎች ፈተና የተቀመጡ ሲሆን የማለፊያ ነጥብ ማምጣት የቻሉት 36409 የሚሆኑ ተማሪዎች ብቻ ነበሩ። በአዲስ አበባ የክሩዝ ትምህርት ቤት ተማሪ የነበረችው ሀናን ናጂ ውጤቱ የብዙ ነገሮች ድምር ውጤት እንደሆነ ገልጻ ነበር ወቅቱ ለቢቢሲ ስትናገር ለራሴ ጥሩ ዋጋ እሰጣለሁ ምክንያቱም በጣም ጥሬበታለሁ ማለት ነው ያለ ጥሩ ጎን ብዬ የማስበው ጊዜ አጠቃቅሜ ነው የሚሻለው ነገር ላይ ነው ሰዓቴን ማጥፋት የምመርጠው አብዛኛው ጊዜ ደግሞ የሚሻለው ነገር ማንበብ ነው ነበር ያለችው ሀናን አሁን በቱርክ ከፍተኛ ትምህርቷን እየተከታተለች ትገኛለች ፈተና ላይ ስለነበረች በድምፅ ቃለ ምልልስ ለመስጠት ባትችልም ስለ ህልሟ እና አሁን ስላለችበት ሁኔታ ለቢቢሲ የጽሁፍ መልእክት ልካለች። አናን ከፍተኛ ውጤት ካመጣች በኋላ የተቀላቀለችው አዲስ አበባ ዩኒቨርሲቲ ነበር። ነገር ግን አለሟ ውጭ ሀገር ሄዶ መማር ስለነበረ አብዛኛውን ጊዜ የምታሳልፈው ለውጭ ሀገር ዩኒቨርሲቲዎች በማመልከት ለፈተናዎቹ በመዘጋጀት ነበረ። በአዲስ አበባ ዩኒቨርሲቲ የነበረ የቆይታ ብዙም ጥሩ የሚባል አልነበረም የምትለው ሀናን የተመቻቸ ማደሪያ ባለመኖሩ እና መኖሪያ ቤቷም ከተመደበችበት ካምፓስ ስለሚልቅ ተቸግራ እንደነበረም ገልጻለች። ትምህርቱን በጠበቅኩት ደረጃ አላገኘሁትም ነበር፣ ከዚያ የመማር እንደማልቀጥል ወሰንኩ ትላለች። ከዚያም በውጭ አገር ለሚገኙ ዩኒቨርሲቲዎች ማመልከቻዎችን ማስገባቷን ተያያዘች። በአሜሪካ እና በአውሮፓ የትምህርት እድሎችን ብታገኝም የምትፈልገው የትምህርት ዘርፍ ስላልነበረ አልተቀበለችም። ከበርካታ የትምህርት ማመልከቻዎች በኋላ ግን በቱርክ አንካራ ዩኒቨርሲቲ ያስገባችው ማመልከቻ ሰመረላት። አሁን ላይ በአንካራ ዩኒቨርሲቲ ሙሉ የትምህርት እድል አግኝታ የፋርማሲ ትምህርቷን እየተከታተለች ትገኛለች። የዓለም የጤና ችግር ለመፍታት ግንባር ቀደም ተመራማሪ መሆን ነው የምፈልገው የምትለው ሀናን ይህን ለማሳካት መንገዷን ጀምራለች። ሀናን ገንዘብ እና ሌላ ነገር ሳይሆን እውቀትና ምርምር ማድረግ ነው ፍላጎቱ የሚሉት አባቷ ፍላጎት የሚሉት አባቷ አቶ ናጅም እነርሱም በእርሷ ፍላጎት እንድትሄድ እንደፈቀዱላትም ለቢቢሲ ተናግረዋል። መጪው ነገር ፈጣሪ ቢያውቀውም፣ ህልሟን ታሳካለች ብዬ አስባለሁ ብለዋል አቶ ናጂ። ልጆች በግድ መግፋት አያስፈልግም፣ ግን የሚያዩት ነገር ያበራታቸዋል። በመሆኑም ካህናን የሚያዩት እያበረታታቸው ጥናት ላይ ትኩረት እያደረጉ ነው ብለዋል።